ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይደረሳችሁ እያልን የጥቅምት 14 ቀን 2018 ዓ ም የጣና ቴሌቪዥን የእኩለ ቀን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት ዜናዎቻችን እንድትከታተሉ በአክብሮት እየጋበዝ የሰዓቱን ዜናዎቹን ርዕሶቹን አስቀድመን እናስታውቃችኋለን። የአማራ ፋኖ ተጋድሎ ከፍተኛ ድል እያስመዘገበ ቀጥሏል። በታሪካዊቷና ወሳኙዋ ከተማ ፋኖ በሰራው የከተማ ሰርጂካል ኦፕሬሽን ኮሚሽን ባለሥልጣኑን ከአጃቢዎቻቸው እርምጃ ወስዶባቸዋል። ምሽት ላይ ብልጽግናው የድሮን አሰሳ ሲያካሄድባት ባደረችው ከተማ ፋኖ ገብቶ ታላቅ ድል ተጎናጽፏል። በዝርዝር የምናስደምጣችሁ ቀዳሚ ዜናችን ነው። ባዴን የጨነቀ ነገር ገጥሞታል። በልምምጥ ያጣውን ጉልበቱን በኃይል ለመጠቀም እየሞከረ ነው። አዲስ ያስተላለፈው የክተት አዋጅና አሁናዊ የቀጠናው ሁኔታ አስመልክቶ ለጣና ቴሌቪዥን የደረሰው መረጃ በዝርዝር እናስደምጣችኋለን። የብልጽግናው ሠራዊቱ ወደ አፈናና ስውራ በይፋ ተሰማርቷል። ፋኖን በወንዶ ሰዎች ሜዳ ሄዱ። መፋለም ያልቻለው የብልጽግናው ሰራዊት ከተማ የሚኖሩ የፋኖ ቤተሰቦችን እያሳደደ ማሰሩን ተያይዞታል። ዜናችን የሚያስደምጣችሁ ሌላኛው መረጃ ነው። ጎጃም ላይ ወታደራዊ ተጋድሎዎችና ሕዝባዊ ውይይቶች በስኬት ቀጥለዋል። በቲሌሊ የሆነውንና ባረንዘው ዳሞት የተፈጸመውን ተጋድሎ ዜናችን በዝርዝር ያስደምጣችኋል። ጥላታችን አማራ ነው፣ ከአማራ ጋር መነጋገር ደግሞ ጥላትን ማገዝ ስለሆነ ወንጀል ነው ሲሉ የብልጽግናው ሊቀመንበር ለሆዴዱ ካድሬዎች ማሳሰቢያ ሰጥተዋቸዋል። ይህን ማሳሰቢያ ባለመስማት ከአማራ ጓዶቻቸው ጋር ስልክ ተደዋወሉትና መሀል ከተማ ላይም አብረው ቡና በመጠጣት ከአማራ ጋር በመገናኘት ወንጀል የተከሰሱት አቶ ታዬ ፍርድ ቤት ቀርበዋል። በፍርድ ቤት ምን ገጠማቸው? ዜናችን በዝርዝር ያስደምጣችኋል። እነዚህና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነውን ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ አብራችሁን ቆዩያን በቀጥታ ወደ ዝርዝር ዘገበው እናምራለን። ባለስልጣኑ ከነ አጃቢዎቹ እርምጃ ተወሰደባቸው። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ዛሬ ሌሊት ባደረገው ልዩ ኦፕሬሽን የባዲንን ባለስልጣን እርምጃ እንደወሰደባቸው አስታውቋል። የሸዋሮቤት ከተማ አስተዳደር የሰላምና ደህንነት ኃላፊው አቶ ለማ ወንዳፈረው ከሶስት አጃቢዎቻቸው ጋር እርምጃ ተወስዱባቸዋል። ባለስልጣኑ ላይ የተወሰደውን ወታደራዊ ኦፕሬሽን አስመልክቶ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንደገለጸው ከኃላፊው አጃቢዎች በተጨማሪም ምርጣ አምሳ አበበሙሄ አበበ ሙሄ ሰላም አስከባሪው መሐመድ ሲራጅና ና ምርጥ አምሳ ታደል ኃይሉን ጨምሮ ሌሎችም እርምጃ ተወስዶባቸዋል ብለዋል አፋድ ሸዋ ጠቅላይ ግዛት እዝ ተደጋጋሚ ስኬታማ የከተማ ከተማ ኦፕሬሽኖችን በሚፈጽምባት ሸዋሮቢት ከተማ ዛሬ ሌሊትም የተሳካ ኦፕሬሽን ፈጽሞ የሰላምና ደህንነት ኃላፊውን እርምጃ ወስዶበታል በዚህች ከተማ የብልጽግናው ምክትል ዘመቻ መምሪያ ኃላፊው ጄኔራል አቦ ሰይድ ና የአንድ መቶ ሦስተኛ አየር ወለድ ኮማንዶ ክፍለ ጦር ኮሎኔል ሰለሞን ጸጋይ ህዝብን ሰብስበው እንደነበረ አይዘነጋም በዚያ ስብሰባም የብልጽግናው ጦር አዛዦች ፋኖ ከህወሀት ጋር በመጣመር የአማራን ህዝብ አዋርዷል፣ ክዷል ይህን ኃይል እናንተ ባትደግፉት ኑሮ ለሰራዊታችን የአንድ ሳምንት ስራ ነበር ብለው መናገራቸው ይታወሳል። ሆኖም ሁለቱም የጦር መሪዎች ስብሰባውን በከፍተኛ እጀባ ካካሄዱ ከደቂቃዎች በኋላ ተመልሰው ወደ ደብረ ብርሃን ነበር የገቡት። የሸዋሮቢቱን ስኬታማ ሰርጂካል ኦፕሬሽን አስመልክቶ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ ዓምደ ጽዮን ኮር ሚዲያ እና ኮሚኒኬሽን ክፍል ሲገልጽም የገዛ በመካድ ለጨፍጫፊ ለጨፍጫፊው የብልጽግና ስርዓት አድሮ የፋኖ ቤተሰቦችን እየጠቆመ ሲያግትና ሲያሰቃይ እንዲሁም ገንዘባቸውን በመዝረፍ ሀብት ንብረት እያስወሰደ ለአማራ ህዝብና ለነጻነት ታጋዩ ፋኖ የነበረው የከፋ ጥላቻና በሸዋሮቤት ከተማ ህዝብ ላይ ያደረሰ የነበረውን ስቃይ ሲከታተሉ የነበሩ የኮሩ አናብስቶች ባንዳውን በመደምሰስ ለህዝባቸው ትልቅ እፎይታ ፈጥረዋል ብሏል። ሚዲያና ኮሚኒኬሽን ክፍሉ አክሎም ከዚህ ቀደም በተመሳሳይ ባንዳዎች ላይ የተጀመረው ጥቃት ዛሬም የቀጠለ ሲሆን ማንም ቢሆን ከንስሮቹ አይን ማምለጥ እንደማይችል ዛሬ በሸዋሮቢት ከተማ አደባባይ ላይ የወደቀው የባንዳው አስከሬን ማሳያ ነው ሲል ኮሩ ያስጠነቀቀ ሲሆን መላው የሸዋሮቢት ከተማ ልጆቻችሁ በሰሩት ምታታዊ ኦፕሬሽን እንኳን ደስ አላችሁ ሲል ኮሩ ለሸዋሮቢት ከተማ ኗሪዎች በላከው መልእክቱ ገልጿል። ትናንት አመሻሽ ላይ የብልጽግናው አየር ኃይል በሸዋሮቢትና እና ራስ አካባቢዎች የድሮን ቅኝት ሲያደርግ ማምሸቱ ይታወሳል። ሆኖም የድሮንም ሆነ የከባድ መሳሪያ ብዛት የማያስደነግጣቸው የአማራ ፋኑ አባላት በሌሊት በሰሩት ልዩ ኦፕሬሽን ባለስልጣኑን እርምጃ ሊወስዱበት መቻላቸውን አርበኛ ዱናይ ተናግሯል። ብልጽግና ከተታወጀም የብልጽግና ገዛዝ በአማራ ክልል የተለያዩ ከተሞች የግድ ዕጥቅ ያላቸውን የህብረተሰብ ክፍሎች በአስገዳጅ ሁኔታ ወደ ሥልጠና እያስገባ ሲሆን እድሜው ለውትድርና የደረሰ ወጣት በሙሉ እንዲዘምትም ትዕዛዝ አውርዷል። የአማራን ህዝብ ለተራዘመ የዘረፈጅ ጦርነት የዳረገውም። የብልጽግናው አገዛዝ ከዚህ በፊትም አማራውን እርስ በርሱ ለማጫረስ የታቀደውን የዘረፈጅ እቅድ ተግባራዊ ማድረግ የጀመረው ባዴን ከዓመት በፊት ሩብ ሚሊዮን ሚሊሻን ለማሰልጠን አቅዶ አምስት እንኳን ማግኘት አልቻለም ነበር። በዚህ ሁኔታ እያለም የክልሉን አስተዳደር በራሳችን የጸጥታ ኃይል እንምረው የሚል ጥያቄ ለብልጽግናው ሊቀመንበር ማቅረቡ የሚታወስ ሲሆን መከላከያው ከአማራ ክልል እንዲወጣም እንፈልጋለን። ነገር ግን የእናንተን አቅም መተማመን ስለማንችል ጥያቄያችሁን አንቀበለውም የሚል ምላሽ እንደሰጧቸው መዘገባችን ይታወሳል። ከዚህ የብልጽግና ምላሽ በኋላ የክልሉን ጸጥታ ኃይል ለማጠናከር ቆርጦ የተነሳው የባዴን አስተዳደር አዲስ የክተት አዋጅ አውጆ አርሶ አደሩን ወደ ማስገደድም ተሰማርቷል። በቅርቡ የክልሉ የጸጥታ መዋቅር እየተመናመነ ስለሆነም የስራ ዕድል ፈጠራ በሚል በበርካታ ጥቅማ ጥቅም እየታጀመም የስልጠና ጥሪ በማድረግ ነበር የሚሊሻ ኃይሉን ለማጠናከር አስቦ የነበረው። ሁኖም ከፍተኛ የወር ደመወዝና የከተማ ቦታዎችን እንደማታለያም የሚጠቀመው ይህ የብልጽግና አገዛዝ አዲስ ምልምል ሰልጣኝ የማግኘቱ ጉዳይ የማይታሰብ ከመሆኑ ባለፈም ከዚህ በፊት የገቡትም ሳምበለው ከምን ሞት አማራ ሆነን እንኑር በማለት በግፍ ወደ ፋኖ ካምፕ መቀላቀላቸው ይታወሳል። ይህንን ተከትሎም ከፍተኛ ስጋት የገበው የብአዴን አስተዳደር ከሰሞኑ በተለያዩ ከተሞች የሚገኙ የግል ባለትጥቆችን እያፈሰ ወደ ማሰልጠኛ እያስገባ ነው ሲሉ የጣና ቴሌቪዥን ምንጮች ተናግረዋል። የጣና ቴሌቪዥን የመረጃ ምንጮች ከጎንደር ባደረሱን መረጃ እንደገለጹት በጎንደር ከተማ የግል ጥጥቅ ያላቸውን የከተማ ነዋሪዎች በአስገዳጅ ሁኔታም አፍሰው ወደ ጠዳ ክፍለ ከተማ በመወሰድ በዚያው ስልጠና እንዲጀምሩ መደረጋቸውን ገልጸዋል። ታፍሰው ከተወሰዱት መካከል አብዛኞቹ በግል ስራ ተሰማርተው ቤተሰቦቻቸውን ይመሩ እንደነበር ገልጸው አሁን ላይ ቤተሰባቸውን በትነው ወደ ብልጽግና ካምፕ እንዲገቡ መደረጋቸውን ተገልጸዋል። ከመጪው እሁድ ጀምሮ በጎንደር ከተማ ዕድሜው ለውትድርና ያደረሰው ወጣት በሙሉ አስገዳቹ ለስልጠና እንድታቀርቡ የሚል ትዕዛዝ ለጎንደር ከተማ አስተዳደር የጸጥታ ዘርፍ ጥብቅ መመሪያ እንደወረደ ተወረደለት የሚናገሩት የጣና ቴሌቪዥን ምንጮች በጎንደር ከተማ ከሰሞኑ የግለት ጥጥቅ ያላቸውን ነዋሪዎች እያፈሱ ወደ ማሰልጠኛ እያስገቡ መሆኑን ተከትሎ በርካታ የከተማው ነዋሪዎችም ከከተማው በመውጣት የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት እዝን እየተቀላቀሉ መሆኑን ማረጋገጥ ችለናል። ይህ በእንዲህ እንዳለ የአቶ ሽመልስ አብዲሳ አስተዳደርም በተመሳሳይ በኦሮሚያ ክልል የተለያዩ ወረዳዎች አስገዳጅ የውትድርና ፈሳን እያካሄደ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። እንደ ምንጮቻችን መረጃ ሙሉ ሰራዊታችን ለቀይ ባህር ሊዘምት ስለሆነ ተጠባባቂ ኃይል ማዘጋጀት አለብን። ተጠባባቂ ኃይል ካላዘጋጀን ሻቢያና ወያኔ ፋኖን ይዘው ከመሃል አገር ጥቃት ይከፍቱብናል የሚል ቅስቀሳም እያደረጉ መሆኑን ተናግረዋል። ብልጽግና የኦሮሞ መንግስት ነው፣ ኦሮሞ ደግሞ የራሱን መንግስት የመጠበቅ ግዴታ አለበት ሲሉ አቶ ሽመልስና የብልጽግናው ሊቀመንበር ህዝብን እየቀሰቀሱ ይገኛሉ። ሁኖም የአቶ ሽመልስንና የብልጽግናው ሊቀመንበር ፕሮፓጋንዳ ህዝቡ ሊቀበለው ባለመቻሉ ወደ አስገዳጅ አፈሳም ሊገቡ መቻላቸውን ምንጮቻችን ተናግረዋል። በዚህ የተነሳም በርካታ ወጣት ቀዮን ለቁ እየተሰደደ ሲሆን እድሜው የገፉ ሰዎችን አስገደው ስልጠና እንዲወስዱ እያደረጉ መሆኑን ለጣና ቴሌቪዥን የደረሰው መረጃም ያመላክታል። የብልጽግናው ሠራዊት በእገታ ወንጀል ተሰማራም ተሰማራ የአማራ ፋኖ ተከታታይ ጥቃትና ብርቱ ክንድ ሰራዊቱን ያዳከመበት የብልጽግናው አገዛዝ ለሰራዊቱ በሰጠው ልዩ ትእዛዝ መሰረት ወደ እገታና ስጉራ ወንጀል ተሰማርቷል ተባለም። በተለይም የፋኖ ቤተሰቦችን እያሳደረ ማገትና ማሰር ቀዳሚ ተልእኮ አድርጎታል ተብሏል። የአማራ ፋኖ ህዝብ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ለጣና ቴሌቪዥን ባደረሰው መረጃም የፋኖ መሪዎችን ቤተሰቦች እያገተ እንደሚገኝ አስታውቋል። በአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ቃል ቀባይ ኃላፊው አርበኛ አኪም አበባላየን ባለቤት ከሁለት ልጆቿ ጋር አፍኖ እንደወሰዳትና የአርበኛውን ወንድምና ህትም እንደወዛቻ እንዳደረሰባቸው ገልጾም ከምንም በላይ ደግሞ አዛውንቷን የአርበኛውን ወላጅናት የቀንድ ከብቶቻቸውን ዘርፎ መወሰዱን የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የታፋኝ ቤተሰቦች የፋኖ አባላትና አመራሮቹን አነጋግሮ በተጨባጭ ማስረጃ ባገኘው መረጃ መሰረት በሸዋ ጠቅላይ ግዛት መራቢትያ አውራጃ በሚዳ ወረዳ ብልጽግና ያቋቋማቸው አፋኝ ቡድን መኖሩን የገለጸው የአጼ አምደ ጽዮን ኮር ሚዲያና ኮሚኒ የኮሚኒኬሽን ክፍል የወረዳው ምክትል ሰላምና ደህንነት ኃላፊ አቶ ዳኔል ማሙ፣ በቀጥነው የሚገኘው የመቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር ዋና አዛዥ ኮሎኔል ማቴዎስ ማዲቦና የሜዳ ወረዳ ዋና አስተዳዳሪ የሆኑት አቶ ሰይድ ኢብራሂም የሚመሩት በከተማው ውስጥ ስውር አፋይ ቡድን አዋቅሯል። በዚህ አፋይ ቡድን የተነሳም ማህበረሰቡ ከፍተኛ ስቃይ ሲደርስበት ቆይቷል። አሁን ላይ ይህ አፋይ ቡድን የፋኖን ቤተሰብ ወደ ማገት ተሸጋግሯል ተብሏል። የአማራ አፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የህዝብ ግንኙነት ኃላፊ አርበኛ አበባላየን ባለ ቤት ከሁለት እና አምስት ዓመት ልጇ ጋር ትናንት ምሽት ታፍና ትወስዳለችም። የአርበኛውን ታናሽ እህት ቢሮ ድረስ በአካል የጠራት አቶ ዳንኤል ማሞም የተባለ ደህንነት በሚዲያ እንደሚወራው ብቻ ሳይሆን በጨለማ በሚልሻም ሆነ በመከላከያ ሰራዊታችን ልናስደፍርሽ እንችላለን፣ ማንም አያድንሽም፣ ስልጣኑ የኔ ነው ሲል ቃል በቃል በመናገር በሴት ልጅ ላይ ዝቷል ሲል የኩሩ ሚዲያና ኮሙኒኬሽን ክፍል አስታውቋል። ለወራት በዋሻ አርባ የአገዛዙ ማሰቃያ እስር ቤት ሲሰቃይ የቆየውም የአርበኛ ታናሽ ወንድም የሆነው ወጣት የሸዋ ሳላየም በዚሁ ተወፋይ ቡድን ታስሮ እየተንገላታ ይገኛል። የአርበኛውን እናት ንብረት የሆኑትን አንድ ላምና ከነጠጃዋን አርደን ካልበላን በሚል ህብረተኝነት ለተከታታይ ሶስት ቀናት በወረዳው ፖሊስ ጣቢያ ቅጥር ግቢ ውስጥ እንደ ሰው አግሮ ቆይቷል። ከዚህ በተጨማሪም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የፖለቲካ መምሪያ አስተዳዳሪ ኃላፊ የሆነውን አርበኛ ኢንጂነር ቴዎድሮስ አመሰው ባለቤትን በቅርቡ ክርስትናው ያልወጣ የሁለት ወር ህፃን እንደያዘች ለቀናት ያክል በእስር እንድትማቀቅ መደረጓን የገለጸው የኮር ሚዲያና ሚዲያና ኮሚኒኬሽን ክፍል የአርበኛውን ታናሽት ወይዘሬት ፋኖስ አምሰውን መሰውን የተባለች 19 ዓመት ወጣት በማሰርና በእስር ቤት ውስጥ ምያለች በፈጽመባት ከፍተኛ ድብደባ በሆዷ የነበረውን ጽንስ እንድታስወርድ ተደርጓል። እንዲሁም የሜዳ ሞዴል ሰርቪስ አስተማሪ የሆነውን መምህር ብርቋ መሰው የተባለውን የአርበኛውን ታላቅ ወንድም ወንድም እናምጣ በማለት አስፋልት ላይ ስምንት ቁጥር ታስሮ ውሎ እንዲያድር ሲደረግ በመከላከያ ካምፕ ውስጥ በማሰር ከፍተኛ ድብደባ ፈጽመውበታል። የብልጽግናው አገዛዝ በፋኖ መሪዎች ቤተሰቦች ላይ የሚያደርገውን አፈናም፣ እስር፣ ድብደባና እገታ አሁንም በመቀጠል የዙ ሎጂስቲክ የሆነውን የአርበኛ እንዳለ ደጀን ንባሪ ባለቤትም እንዲሁ ከሳምንታት በፊት ከሁለት ዓመትና ስድስት ዓመት ህፃናት ልጆቿ ጋር ታስራ በስር ተንገላታለች። አቶ አሻግሬ ደጀን የተባለው የአርበኛው ታላቅ ወንድም ደግሞ በአሻርባ አርባ ለአራት ወር ያክል ታስሮ የማቀቀ ሲሆን በደረሰበት ተደጋጋሚ እስራትና ድብደባ ምክንያት የተወደደበትና የስራ ቦታውን ለቆ እንዲጠፋ ተደርጓል። ሌላው በቤተሰቡ ላይ እገታና ድብደባ የደረሰበት የአጼ አምደጽዮን ኮር አጼ ዳዊት ክፍለ ጦር የሰው ኃይል ኃላፊውም አርበኛ መምህር በለጠ ባሻው ነው። የአርበኛውን ባለቤት ከቀናት በፊት ከሁለት ዓመትና አምስት ዓመት ህፃናት ልጆቿ ጋር ታስራ በስር እንድትቆይም ተደርጓል። የአማራ ፋኖ ሸዋ ጠቅላይ ግዛትዝ የጥናትና ምርምር ኃላፊ የሆነውን የአርበኛ ኮማንደር እንደ ሸው ማሙየ አባትም የ85 ዓመት አዛውንትን በማሰር ከፍተኛ እንግልት የተፈጸመባቸው ሲሆን የአጼ ዳዊት ክፍለ ጦር ምክትል ጦር አዛዥ የአርበኛ እንዳልክ እዋይን የ68 ዓመት እድሜ ባለቤት ወላጅ አባትም በተመሳሳይ በአገዛዙ ሰዎች እናጠፋለን የሚል ተደጋጋሚ ዛቻና ማስፈራሪያ ሲደርሳቸው ተወልደው በኖርበት ወረዳና የግብርና ስራቸው አካባቢያቸውን ለቀው እንዲሰደዱ ተደርገዋል። መረጃውን አጠናክሮ ያደረሰን የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ነው። አመሰግናለሁ። አርበኛ ኢንጂነር ቴዎድሮስ አምሰው እባላለሁ። የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ የፖለቲካል መምሪያ አስተዳደር ኃላፊ ነኝ። እንግዲህ በግልጽ መሸነፉን ያመነውና ያወቀው የአሸባሪው ብልጽግና ስርዓት በዚህ በአጭር ጊዜ ሰዓት ውስጥ እጅግ በጣም ብዙ ዘግናኝ ነገሮችን ሲያደርግ መቆየቱ ዓለም ያወቀው ጸሐይ የሞቀው ነገር ነው። ይህም አልበቃ ያለው ስርዓት የታጋይ ቤተሰቦችን አሁንም በማገት ላይና በማሰር ላይ ይገኛል። ለምሳሌ ያክል በሸዋ ጠቅላይ ግዛት በመራ ቤቴ አውራጃ ሚዳና ሬማ ወረዳ በሚባል አካባቢ ላይ የፋኖ ቤተሰቦችን በማደን አጋች ቡድን በማዘጋጀት በወረዳው አስተዳደር በአቶ ሰይድ ኢብራሂም በሚባልና ሰላም እና ደህንነት ነኝ በሚባል አቶ ዳንኤል መንገሻ የሚባል ግለሰብ አጋች ቡድን በማዘጋጀት ቤት ለቤት በመዞር የታገ ሰዎች ናቸው እያለ ሰዎችን በማሰቃየት ላይ ይገኛል ማለት ነው። ማሳያ ሊሆን የሚችለው ይችላል፣ ለምሳሌ ከዚህ በፊት የኔን ቤተሰቦች የኔን ባለ ቤት ማለት ነው የሁለት ወር ህፃን ልጅ ይዛ እስር ቤት በማስገባት ሲያሰቃያት እንደነበረ የዛ አካባቢ ማህበረሰብ ያውቃል። ሌላ ታላቅ ወንድም ነበረ፣ ሌላ ማሳያ ስምንት ቁጥር አስፋልት ላይ አስሮ መከላከያ ካምፕ በመውሰድ ወንድምህን ታመጣለህ አታመጣም? በማለት እጅግ በጣም ብዙ ነገር ሲያደርስበት ቆይቷል። ሌላ አሁንም ሶስተኛ ማሳያ እህቴ ነበረች፣ ወይዘሪት ትባላለች፣ ወይዘሪት ፋኖስ ትባላለች። ነፍሰ ጡር ነች፣ የሁለት ወር ነፍሰ ጡር ነች። ልጇ ሁላ የወረደበት ሁኔታ ነው ያለው፣ ጽንስ የማስወረድ ሁላ የተሰራበት ሁኔታ ነው ያለው ሲያንገላቷ ሲገርፏት ማለት ነው ይሄን ኩላ ነገር አልፎ አሁንም ደግሞ በአዲስ የቀጠለበት ሁኔታ ነው ያለው። ለምሳሌ አሁን በአጭር ሰዓት ውስጥ የመምህር አርበኛ በለጠ በሻው የሚባል የሁለት ዓመት ህጻን ልጅና የሶስት ዓመት ህጻን የአራት ዓመት ህጻን ልጅ በመያዝ እስር ቤት ሲያሰቃያቸው ቆይቶ ይህም አልበቃ ብሎት አሁን የአርበኛ አበባ ላዩን ቤተሰብ የሁለት ዓመትና የስድስት ዓመት ህጻን ልጅ በመያዝ እስር ቤት እያንገላታበት ያለበት ሁኔታ ነው ያለው ከዚህም በላይ እጅግ በጣም ብዙ ችግሮች በጣም ብዙ ነገሮች የፈጠረበት ሁኔታ ነው ያለው። ስለዚህ አሁንም እኔ ማሳሰብ የምፈልገው ነገር ሁሉም ማህበረሰብ ማወቅ ያለበት ነገር ቢኖር ይህን ድርጊት በአስቸኳይ የማያቆም ተሆነ አጸፋችን ከዚህ የከፋ እንደሚሆን ማሳሰብ እፈልጋለሁ። አመሰግናለሁ። አፋባት ቲሊሊ ላይ ታላቅ ድል ተቀዳጅም። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስዝ በአዊ ብሔረሰብ አስተዳደር ዞን ቲሊሊ ከተማ ላይ ከብልጽግናው ሰራዊት ጋር በአድርገው ተጋድሎ ታላቅ ድል ተቀዳጅቷል። ከአስር በላይ የብልጽግና ሰራዊት አባላትን እርምጃው ስለደስ ሲሆን ከፍተኛ ቁጥር ያለው ኃይል ደግሞ ጉዳት ደርሶበታል። የአጼ ቴዎድሮስዝ በምዕራብ ጎጃም ዞን ጃቢ ጠህና ወረዳ የሚገኙ ጅጋ ቀጠናና ማንኩሳ ቀጠና ላይ በሁለት ቦታዎች ከሁለት ሺህ በላይ ሳታፊ የተገኘበት መምህራንም አዋይቷል። የአፋባ ምዕራብ አማራ ቴዎድሮስዝ ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር አረን ዘውዳሞት ብርጌድ ባደረገው ውይይት ከመምህራኑ የተለያዩ ጥያቄዎች ተነስተው በብርጌዱ አመራሮች ምላሽ የተሰጠ ሲሆን በትምህርት ላይ ለተነሱ ጥያቄዎች አፋባ ያወጣውን የአቋም መግለጫም በማስረዳት ሰብስበው መጠናቀቁን የክፍለ ጦሩ ቃል አቀባይ ክፍል አስታውቋል። የክፍለ ጦሩ ቃል አቀባይ ክፍልም አክሎም ከዚሁ ጋር ተያይዞም አገዛዙ በመምህራን ላይ እያደረሰ ያለውን በደልና እንግልት የተረዳን ሲሆን አገዛዙ ለትምህርት መከፈት ምንም በጎ የሆነ ነገር ነገር ለመስራትና ለመምህራኑ ምቹ ሁኔታ ባልፈጠረበት እንዲሁም አፋባ የሰጠውን መግለጫ ጅሮ ዳባ ድበስ ብሎም የሽንፈቱን ጽዋ መሮት በተወሰደበት የፖለቲካ ብልጫ በመናደድ የፈሪዱሎውን በመምህራን ላይ ለማሳረፍ እየሞከረ እንደሆነም ተረድተናል ብሏል። ይህ ስርዓት አማራ ጥልነቱን የሚያሳየው አንድም በመምህራኑ ላይ ደሞዝ በመከልከል ነው ሲል የገለጸው የአረን ዘውዳሞት ብርጌድ በበኩሉ መምህራን ደመወዝ ሲከለከሉ ወይም ሲዘገይባቸው ስንት ቤተሰብና ትዳራቸውን የሚመሩበት እንደሆነም ስለሚታወቅ የሚደርሰው ማህበራዊ፣ ኢኮኖሚያዊ ለአገዛዙ ጠፍቶት አይደለም። አላማው ደሞዝ በመከልከል ቤተሰቦቹን በማስራብ ለአገዛዙ እንዲያጎበድዱ ለማድረግ ሲሆን ይህን አድርጎ አደሳካ ሲለው ደግሞ ከላይ እንደጠቀስነው ነው። ለትምህርት መከፈት ፈቃደኛ አለመሆኑን የትምህርት ተቋማትን አውድሞና የጦር ካምፕ አድርጎ አሳይቶናል ሲል የብልጽግናውን አገዛዝ ከሷል። አሁናዊ የክልሉ ሁኔታ በዚህ ደረጃ እንደሚገኝ በመግለጽም የአገዛዙ ሠራዊት መምህራንን ከዛሬ ቀን ጀምሮ ከተማ ብትገኙ እርምጃ እወስድባቸዋለሁ በማለት እያንገራገረ ነው። ከዚህ የተነሳ አንድም በረሃብ ሁለተኛም የመኖር መብታቸውን እየገፈፈ ይገኛል። ይህ ስርዓት በተለያየ መልኩ የማህበረሰቡን የመብት ማለትም ዲሞክራሲያዊና ሰብዊ ሰብአዊ መብቶችን ከመክፈት ባለፈም የመኖር ዋስትናንም የነጠቀ አገዛዝ ነው በማለት ለመምህራን አስረድቷል። የአፋባም አጼ ቴዎድሮስዝ አምስተኛ ቤተወደድ መንገሻ አቲከም ክፍለ ጦር አረንዘው ዳሞት ብርጌድ ከመምህራን ጋር ያደረገውን ውይይት ሲያጠናቅቅም ምሁራኑን ለማጥፋት ያመቸው ዘንድ ስያሜ በመስጠት ለመግደል እያመቻቸ ስለሆነ በመምህራኑ ላይ የሚያደርሰውን በደል ዓለም አቀፍ ተቋማት እንዲመለከቱት ሲልም ጥሪ አስተላልፏል። አቃቢ ህጉ በችሎት ባልተገኝበት አቶ ታየ ፍርድ ቤት ቀረቡ። የቀድሞው የብልጽግናው የሰላም ሚኒስትር ዴታና የጨፌ ኦሮሚያ ምክር ቤት አባሉ አቶ ታየ ደንዳ ከሳሽ አቃቢ ህጉ ችሎት ባልተገኝበት ፍርድ ቤት ቀረቡ። ህገወጥ የጦር መሳሪያ በመያዝ ጥላትን በማገዝና ና በጉልበት ህገ መንግስታዊ ስርዓቱን ለመናድ ከሚሰሩ ቡድኖች ጋር መተባበር በሚሉ ወንጀሎች ተጠርጥረው የታሰሩት አቶ ታየ ደንዳ ትናንት ፍርድ ቤት መቅረባቸው ታውቋል። አቶ ታየ ከተከሰሱባቸው ክሶች መካከልም ጥላትን በማገዝ የሚለው ክስ አቶ ታየ ሲያብራሩትም ጥላት ማለት ለጠቅላይ ሚኒስትሩ አማራ ማለት ነው። ከባዴን ባለስልጣናት ጋር በስልክ መነጋገሬን ሰምቶ ለምን ከጥላቶቻችን ጋር ትገናኛለ ብሎ ቅሶኛል። ለአብይ ጥላት ማለት አማራ ነው ሲሉ መናገራቸው አይዘነጋም። የአቶ ታዬ ደንዳ ተጠርጥረው በተከሰሱበት ወንጀል የዋስ መብት ተከብሮላቸው ከእስር ቤት ወጥተው በውጩ ነው ጉዳያቸውን እንዲከታተሉ መደረጉ የሚታወስ ሲሆን ከተለቀቁ ከተወሰነ ወራት በኋላ ግንቦት 5 ቀን 2017 ዓ ም ታስረው በቂሊንጦ ማረሚያ ቤት ይገኛሉ። በተጠረጠሩባቸው ወንጀሎችም የመጨረሻ ውሳኔ ለመስጠት ሲያደርጉት በፌዴራል ከፍተኛ ፍርድ ቤት ልደታ ጸረ ሽብር ችሎት ሐምሌ 30 ቀን 2017 ዓም ቀጠሮ ሰጥቶት ነበር። የአቶ ታዬ መዝገብ ተመርምሮ ሮብ ዕለት ውሳኔ ለመስጠት ቢቀርብም ፍርድ ቤቱ በተደራራቢ ስራዎች መዝገቡን አጣርቶ ውሳኔ ለመስጠት ጊዜ አለማግኘቱን በመግለጹ ተለዋጭ ቀጠሮ ጠይቋል። ሆኖም በትላንቱ ችሎትም ከሳሽ አቃቤ ሕግ እንዳልቀረበ የአቶ ታዬ ደንዳ ጠበቃ አቶ አበራ ተናግረዋል። የአቶ ታዬ ደንዳ ጠበቃ አቶ አበራ ንጉስ ደንበኛቸው ከዚህ ቀደም ታስረው በነበሩበት የሰብአዊ መብት ጥሰቶች እንደደረሰባቸው ለፍርድ ቤቱ አብዮት አቅርበው በጉዳይ ላይ ትእዛዝ አለመሰጠቱን እንዲሁም ከሁለት ወር ቆይታ በኋላ መዝገባችን ተመርምሮ አለማለቁ ቅር እንዳሰኛቸው ለችሎቱ ማስረዳታቸውን ገልጸዋል። ሁኖም የፌደራል ከፍተኛ ፍርድ ቤት ልደታ ጸረ ሽብር ወንጀል ችሎት ውሳኔ ለመስጠት ለጥቅምተ 4 ቀን 2018 ዓ.ም ምረት ተለዋጭ ቀጠሮ መስጠቱን ጠበቃቸው ጨምረው ገልጸዋል። አቶ ታዬ ደንዳን ጨምሮ አቶ ክርስቲያን ታደለ አቶ ዮሐንስ ቧያለው፣ ዶክተር ካሳት ሻገርና አቶ ሰለሞን አበበ የተባሉ የተለያዩ ፓርቲዎችን ወክለው በምክር ቤት የሚገኙ አባላት ከታስሩ ዓመታት አስቆጥረዋል። ፍርድ ቤቱ በቅርቡ በእናቱ ዮሐንስ መዝገብ ላይ የተከሰሱ የፖለቲካና የህሊና እስረኞችን በተመለከተ በነበረው ችሎት ለጥቅምት 18 ቀን 2018 ዓ.ም ተለዋጭ ቀጥሮ መስጠቱ ይታወሳል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የተመረጡ መረጃዎችን የተከታተላችኋቸው ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያን በዚሁ እንሰናበታለን። ጤና ይስጥልን።